ኦኬ፣ ለምን እንዳናግርሽ ታደርጊኛለሽ? ካለበለዚያ እምነት ሽን ትቀይሪኛለሽ እምነት ሽን ትቀይሪኛለሽ። ቀይር ማሽ ልክ፣ እኔም እንዳንቺ በተመሳሳይ ስለ እምነት ያለደራደርም እና አልቀይርም፣ አውቃለሁ። ስለዚህ አንድን አማራጭ አንድና አንድ ብቻ ነው። በርቺ፣ ልበርታ፣ ኪዩ

እ ያልቸጉኑ በቃይአያ እኔ አንቺ ደስተኛ ሆነሽ ለማየት በረታው ጠነከርኩ ይባል፣ አንቺ እኔ ደስተኛ ሆኜ ለማየት ን አጠነክሬ፣ ካንተ ጋር ያለምኩት ያሰብኩት ሁሉ ቅሎች ካንተ ጋር ናቸው። አላሞች ሁሉ ካንተ ጋር ናቸው። ከእኔ ውጭ ምን ላድርግልሽ አንቺ ደስተኛ እንድትሆኝ?

አንቺን ደሞ በቃ ህይወት ይጠብቀናል። ለእኔ ባል ኖር የምኖርላቸው ሰው ስድስት አመት ሰጠ ስሞ ሆና ሰብቀው አንዳንዴ የሆነ የምትናገሩት በቃ የምትበሳጩበት እንደፈለጋችሁ የምትናገሩት ስትናገሩት የማይቆጣቸው የማይቀየማቸው የሆነ ሰው ይኖራላ። ከሆነ ሰአት ግን ደግሞ የሆነ መለያየት እንዳለባቸው ስትወስኑ እና መለያየት መለያየት ማለት በነገራችን ላይ የሆነ እኛ ቀለል አርገን እናያታለን። ለተዋደደ ሰው ለተፋቀረ ሰው ከልብ የተዋደዴ ከልብ የተፋቀረ በቃ አላደል። አንዳንዴ የሆነ የራሳችሁ ሰው ልክ እንደ ራሳችሁ አርጋችሁ የምታውሰው ሰው አለ ማለት ነው። በቃ ለራሴ ብላችሁ ስትናገሩት በቃ እንደፈለጋችሁ የምትጩውበት መጮፍ ፈልጋችሁ እዛ ሰው ላይ ሄዳችሁ የምትጮሁት ስፈልጉ የማታጡት ሁሌ ከጎናችሁ የማይደግ በክፉም በደጉም ማለት ነው። በነገራችን ላይ እንትር ወሬን እንትር ብዬ ማንሳ ሰላም ሳልላችሁ ማለት ነው የምር በጣም ልቤ ተሰብሯል። አሰላሙ አለይኩም ረመቱላ በረካቱ። ሰላም ውዴዎቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ አልሐምዱሊላ። የምር ዛሬ በጣም አላቀም ብቻ የሆነ አንዳንዴ ማለት ነው። የሆነ ስታፈቅሩም የሆነ ስትወዱም አታውም ማለት አታቁም። የሆነ ሰዓት ላይ የሆነ ነገር ይመጣል ምናምን ብላችሁ ልታስቡ ትችላላችሁ፣ ግን አይገባችሁም። አኑ ስድስት ዓመት ሙሉ ለዛውም እሷ ሳታየው ስድስት ዓመት ሙሉ ብቻውን አፍቅሯታል፣ ብቻውን ወዷታል። ለእሷ ብዙ ነገር ሆኖላታል፣ ያልሆነላት ነገር የለም። ፍቅር ማለት ማለት የሆነ ገንዘብ ስላላችሁ ስላረጋችሁ ምናምን አይደለም እና። የሆነ በቃ ከልባችሁ ፍቅር የምታወዱት የለም፣ ከልባችሁ የምታፈቅሩ ነገር የለም። በቃ የሆነ ደግሞ የሆነ ሰዓት ደግሞ የሆነ ነገር ይገባችኋል። የሆነ ሰው ላይ እኮ በመካከላችሁ ሊናገራችሁ ይችላል ሊነግራችሁ ይችላል። አንዳንዴ እኛ እኛ ያለንበትን እኛ ስለሆነ የምናውቀው ሌላ ሰው የሚናገረንን አናቅም ማለት ነውና የሆነ ሰዓት ላይ እዛ ቦታ ላይ ስንደርስ ብቻ ነው የምናውቀውና ምክንያቱም እኛ በቃ ስለዛ ሰው የሆነ የሚያለያይ ነገር ሰው እንደውም ሲነግራችሁ ያንን ሰው እንዲሁም በመጥፎ ነው የምታወት ማለት ነው። እና የሆነ ጊዜ ደግሞ ይገባችኋል፣ ግዴታ መለየት እንዳለባችሁ፣ ግዴታ መቁረጥ እንዳለባችሁ። የሆነ አላቅም ሆነ እድጌት ሲመጣ ሆን ምንም ሲመጣ ይሆን ብቻ የሆነ ያላችሁበት ነገር ስህተት እንደሆነ ይገባችኋል ስህተት እንደሆነ ሲገባችሁ ግን እዚህ ጋ ደግሞ የራስን ሰው በቃ መተው፣ የማትፈልጉትን ሳታውት መዋል፣ የማትፈልጉትን ሳታወሩት መዋል፣ የማትፈልጉትን ሰው ደግሞ ከነጭራሹ ለመሰናበት ስታስቡ ደግሞ በጣም ከባድ ነው። በጣም ማለት ነው። በጣም አንዷ ምን አለች መሰላችሁ፣ ትር ቲክቶክ ላይ ፖሰት ኩትና ምን አለች መሰላችሁ፣ የኔን ህይወት ምን አለች የኔን ህይወት ያወሩ መሰለኝ ነው ያለችሁ። አስባችሁታል? አንዳንዴም እንደዛ አለ። ብዙ ሰዎች ሳያወሩ በውስጣቸው ብዙ ነገር የያዟሉ አሉ። እየሳቁ ብቻ ብዙ መናገር የሚፈልጉት እያለ ዝም ያለዋሉ። እና አሁን ኪያ አኑ በጣም ስለሚወዳት ስለሚሳሳላት ለሱ ሳይሆን በቃ እሱ ራሱን ጥሎ ማለት ነው ለእሷን ተጨነቀላት። ያለው እሷ ደስተኛ ሆና እንድትኖር፣ እሷ የሆነ ጥሩ ህይወት እንድትይዝ፣ በቃ ፊት ለፊት እንኳን አልነገራትም። ማለት አንዳንድ ሰው ማለት ነው ምን ይላችኋል? የሆነ ከልቡ ሳይወዳችሁ ሲቀር ምን እንደሚላችሁ ታውቃላችሁ? የጋራ እኮ ነው እንደዚህ ቢሆን እና ታዲያንን እና አንቺ የተውሽ ሆነኔ ምን አገባኝ አንተ የተውሽ ሆነኔ ምን አገባኝ የሚባባል ነገር አለ። ፍቅር እንደዛ የሚባል ነገር የለም ለሚያቀው ሰው ማለት ነው ፍቅር እንደዛ የሚባል የለም። ፍቅር ማለት የሆነ መስዋዕት የምከፍሉለን ነገር ነው፣ ገባችኋ? በጣም ማለት ነው መስዋዕት የተከፈለ ነገር ደግሞ ውድ ነው። ውድ ነገር ሁሌም ውድ ነው፣ ታውቃላችኋ? ግን ዝም በዝም ብላችሁ ያገኛችሁን ነገር ደግሞ ያ ዝም ብሎ ነው። ርካሽ የሚገዛ ዕቃና በውድ የሚገዛ ዕቃ እንደሌለ ምንም ቢሆን አንድ አይደለም። ስለዚህ አኑ በዚህ ልክ ነው ፍቅሩን እየገ እንትሪ በቃ እሷ እንዳትጎዳ ነው በቃ እያደረገ ያለው ማለት አህምሽ። እሷ እንዳትጎዳ እኔ ያልጎዳ አይታችሁ ከሆነ ለራሱ ለጓደኞች ነግሮ እሱ በቃ ከእሷ እንዲትቆረጥ ሌላ ሴት እያመጣ በቃ እሷን እንደሚጠላት ምናምን ቀስ ቀስ እያደረገ ግን፣ እኮ ይወዳት። እንድትበሳጭ አይፈልግም። እንድታለቀስ አይፈልግም ግን ለሰከንድ ደግሞ ሊያጣት አይፈልግም። ምክንያቱም መጮህም፣ መናገርም፣ መጨቃጨቅም፣ ማውራትም፣ መጣላትም በቃ ሁሉን ነገር የሚፈልገው ከእሱ ነው። ግን አንድ ጋ አንድ የማያረጋቸው ነገር ምንድን ነው? ሃይማኖት ነው። እሷ ክርስቲያን ናት። በክርስቲያኗ ደግሞ እንትን ናት፣ ሃይማኖቷን በጣም የምታከብር ሰው ናት። እሱ ሙስሊም ነው፣ ሃይማኖቱን የሚያከብር ሰው ነው። አይታችሁ አስበው። እሱም ሃይማኖቱን መተው አይፈልግም፣ እሷን ግን ይወዳታል እሷም ሃይማኖቷን መተው አፈልግም። እሷን ግን ትወዷዋለ ከእሱ መለየት አፈልግም፣ ግን ሃይማኖታቸው በመካከላቸዋል። አስባችሁታል? ይህን ሲያስቡት አሁን ላይ ነው እያሰቡት የመጡ በፊት ፍቅር ላይ ውስጥ ነበሩ። እሱ በተለይ ለእሷ በጣም ብዙ መስዋዕት ነከፍሎላታል። ስድስት ዓመት ሙሉ ሳታየው ነው ሲያፈቅራት የነበረው፣ በሄደችበት እየተከተለ በቃ ለእሷ ብዙ ነገር ያልሆነው ነገር የለምና አንዳንዴ በቃ የሆነ ሰጥቷችሁም ይነሳቸዋል፣ ታውቃላችሁ፣ ሰጥቷችሁም እራሱ ይነሳቸዋልና እኔ አላቅም የሆነ ብቻ ከባድ ነው የምር። እንደዚህ ከሆኖ ተለያይቶ ቀጣይ ደግሞ እሷ ሁሉን ነገር በቃ ለወደፊት ህይወቴን ያሰብኩት ከአንተ ጋር ነው ብዙ ነገር ያቀርቡት ከአንተ ጋር ነው ብላ ስታለቅስ በጣም ነው ያሳዘነችኝ። በጣም ማለት ነው ፍቅርን ያውቅ ያውቀዋል በቃ የደረሰበት በት ላይ አንዳንዴ በሆነ በሆነ ሁኔታ ስትለያዩ ሌላ ሰውም ይገባችኋልና አልሞ